በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹ ላይ አደርሰን ኪዳነ ማርያም ብርሃን ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። ኪዳነ ማርያም በቅድሚያ ሰላም ብያለው። መልካም ቆይታ ይሆንልን። በ23ኛ ሳምንት የኢትዮጵያ ፕሪምየር ሊግ ባህር ዳር ከነማ አቻሲ ላይ ኢትዮጵያ ቡና አሸንፏል። በፕሪምየር ሊጉ ትናንት ሁለት ጨዋታዎች ተካሂደዋል። ከሱልሽረ ጋር ጨዋታውን ያደረገው ባህር ዳር ከነማም 0 ለ0 ተለያይቷል። ውጤቱን ተከትሎ ባህር ዳር ከነማ በ34 ነጥብ አራተኛ ደረጃ ላይ ተቀምጧል። ስሁል ሽረ ደግሞ በ16 ነጥብ በነበረበት አስራ ሰባተኛው ደረጃው ላይ ረግቷል። በውጤታማ ጉዞ ላይ የሚገኙ ኢትዮጵያ ቡና በበኩሉ መቻልን አንድ ለባዶ አሸንፎ ደረጃውን ወደ ሁለተኛ ከፍ አድርጓል። ለኢትዮጵያ ቡና የማሸነፊያን ብቸኛ ግብ አንተነ ተፈራ አስቆጥሯል። የልጉ ቀሪ ሁለት ጨዋታዎች ዛሬ ይካሄዳሉ። ኢትዮጵያ ንግድ ባንክ ከሲዳማ ቡና 9 ሰዓት እንዲሁም አርባምንጭ ከተማ ከኢትዮ ኤሌክትሪክ 12 ሰዓት ላይ ይጫወታሉ። ፕሪምየር ሊጉን ኢትዮጵያ መድን በ44 ነጥብ ሲመራ ኢትዮጵያ ቡናና ወላይታ ድቻ በ36 ነጥብ ይከተላሉ። ወጣቶችን እንደ የዝንባሌያቸው በስፖርት ውድድሮች ለማሳተፍ የበጀት እጥረት ችግር እንደሆነባቸው በወልቃይት ጠገደ ሰቲት ሁመራ ዞን የሁመራ ከተማ ወጣቶችና ስፖርት ጽሕፈት ቤት አስታወቀ። በሰቲት ሁመራ ከተማ አስተዳደር በሰባት ክለቦች መካከል ሲካሄድ የቆየው የእግር ኳስ ውድድር ተጠናቋል። አምሳሏ ሙኘ ተጨማሪውን እንደሚከተሉ በአማራ ክልል ወልቃይጠገድ የሰቲት ሁመራ ዞን በሰቲት ሁመራ ከተማ አስተዳደር በሰባት ክለቦች መካከል ሲካሄድ የነበረው እግር ኳስ ጨዋታ ፍጻሜውን ሆና አግኝቷል። በመዝጊያ ውድድሩ 12 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ የነበረው በላይና ደሴ እግር ኳስ ክለብ ደሴት ክለብ በመግጠም ሁለት ለአንድ በሆነ ውጤት አሸንፏል። በዚህም በላይና ደሴ እግር ኳስ ክለብ በሁለተኛ ደረጃ ላይ ሲቀመጥ፣ ቲያፒስታ እግር ኳስ ክለብም ውድድሩን በሦስተኛ ደረጃ አጠናቋል። 15 ነጥቦችን በመሰብሰብ በደረጃ ሰንጠረጇ አናት ላይ የነበረው ገበሬዎች እግር ኳስ ክለብ የፕሪሚየር ሊጉን ዋንጫ ማንሳት ችሏል። የገበሬዎቹ እግር ኳስ ክለብ ተጫዋቹ ሀብቶም አበባው ሰባት ጎሎችን ከመረብ በማሳረፍ ኮከብ ጎል አግቢ ሲሆን ተስፋይ ጣዕመ ደግሞ ኮከብ ተጫዋች ሆኖ ተመርጧል። ግብ ጠባቂው አንዋር መሐመድ ኮከብ በረኛ ሆኖ ሲመረጥ፣ አሰልጣኙ በላይ ገብረተንሳይ ደግሞ ኮከብ አሰልጣኝ ሆነዋል። በውድድሩ ስፖርታዊ ጨዋነትን ያሳየው ሱፐር ሕዳሴ እግር ኳስ ክለብ የጸባይ ዋንጫ ወስዷል። የከተማ አስተዳደሩ ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ ግዛቸው ከበደ ውድድሩን ለሁለተኛ ጊዜ ማዘጋጀታቸውን ገልጸው በከተማው ካሉ ሰባቱ ክለቦች መካከል ስድስቱ በባለ ሀብቶ ወጣቶች የሚደገፉ መሆናቸውን ተናግረዋል። ወጣቶችን እንደየዝንባሌያቸው በስፖርታዊ ውድድሮች ለማሳተፍ የቁሳቁስና የገንዘብ እጥረት መኖሩን የጽህፈት ቤቱ የውድድርና ስልጠና ባለሙያ ፋሲካ ሞላና የጽህፈት ቤቱ ኃላፊ ግዛቸው ከበደ ጠቁመዋል። በትልቅ ውጥረት አለብን። ምክንያቱም አሁን ይሄ ውድድር ራሱ አሁን አያቆም ነበር። በእጥረት ምክንያት በአንድ ዙር አድርገን ነው። ሰባቱም ክለቦች አሉ። ከሰባቱም ስድስቱም በባለሀብት የተያዙ ናቸው። እግር ኳስ፣ ቮሊቦል፣ አትሌቲክስ ብቻ ነው እያደረግን። ሌሎቹ መቀጠል አለባቸው ምክንያቱም በእነዚህ ስፖርት ብቻ የታቀፈ ወጣት አይደለም ያለን ሙሉ ያለው የስፖርት አይነት 18 17 ስፖርት የስፖርት አይነቶች ስፖርተኛው መሳተፍ አለበት። ከዚህ አንጻር የማተሪያልም የበጀት እጥረት አለ። ዞን ያለበትን የበጀት እጥረት በመረዳትና ወጣቱን አልባሌ ቦታ እንዳይሆን ለማድረግ የገበሬዎች እግር ኳስ ክለብን በማቋቋምና በመደገፍ የበኩላቸውን ድርሻ እየተወጡ መሆኑን አቶ እንድሪስ ሰይድ ተናግረዋል። ወጣቱ ጫት ቤት ምናምን ከሚውል እንደዚያ አይነት ሀሳብ መጣንና ተነጋሪ ያለን ወጣቶች ሰባቱ ክለቦች አቋቋም ነው ማለት ነው ። ዞናችን በጀት እንደሌለው እናውቃለን። አሁን ለኔ አምና ሁለት ማሊያ አንዳንድ ጫማ ጁስ ውሃ ምናምን ስንገዛ በጨዋታ ከመቶ ሺህ በላይ ወጪ አድርጌያለሁ። ከአሚኮ ጋር ቆይታ ያደረጉት ባለሀብቱ የገበሬዎች ክለብ አሰልጣኝና ኮከብ ጎል አግቢው ዋንጫውን በመብላታቸው የተሰማቸውን ደስታ ገልጸዋል። መጨረሻ እኔ ደስተኛ ነኝ። እንግዲህ ሁለት ዓመት የደከምነው ነው ትናንትና ከሰባቱ ቡድን ዋንጫ አንስተናል። ሕጻኖችም እንኳን የድካማቸውን ውጤት አገኙ። እንግዲህ ዋንጫ በመንሳታችን በጣም እድለኞች ነን። ደስ ይላል። በተለይ እዚህ ሙቀት ላይ ተጨ ይሄን ያክል ጌማ አድርገ ሙቀት ነው። በጣም ሙቀቱ ኃይል ፓወር አለው። ግን ዲሙት ከቆመ በጣም ደስ የሚል ውጤት ያመጣ ነው። ለመጀመሪያ ጊዜ ነው ዋንጫ የምናሰባለን። በጣም ነው ደስ የሚል ወላቤ መውሰዳችን ደግሞ በጣም ደስ ይለኛል። በአካባቢው በዘርፉ ተስፋ የሚጣልባቸው ብዙ ታዳጊዎች መኖራቸውን የገለጹት ባለሀብቱ በጥቂት ግለሰቦች ድጋፍ ብቻ ውጤታማ መሆን ስለማይቻል የሚመለከታቸው አካላት ርብርብ እንዲያደርጉ ጠይቀዋል። በአጭር ርቀት ውድድሮች 92 ሜዳሊያዎችን ማጽደቅ የቻለውና ኢትዮጵያን በተለያዩ አህጉራዊ መድረኮች የወከለው ውጤታማ አትሌት አለባቸው ደርሶ አፖስቶ በ2013 ዓ ም በደረሰበት ድንገተኛ አደጋ ከሩጫው ስፖርት ተገሏል። አትሌቱ በሀገር ውስጥ በተደረገለት የመጀመሪያ ሕክምና መሻሻል ቢያሳይም ወደ ሙሉ ጤንነቱ ለመመለስ ግን ውጭ ሀገር ሂዶ መታክም እንዳለበት ተነግሮታል። አትሌቱ ለሚያስፈልገው የሕክምና ወጪም ስፖርት ወዳዱ ማህበረሰብ ድጋፍ እንዲያደርግለት ጠይቋል። በአዘው መኮንን ተጨማሪዎች እንደሚከተለው አድርሶናል። ይሄ አገጨ አሁንም ድረስ ሙሉ በሙሉ አይሰራም፣ ማለት ነርቭ የለኝም ውስጡ። ቆዳ ብቻ ይሰማኛል። በውስጥ በኩል ያለው ግን ምን የሚሰማኝ ነገር የለም። ሳወራ ንፋስ ሲሆን በጣም የሚሰማኝ ባህር ዳር ተወልዶ ያደገው አለባቸው ደርሶ ፖስቱ የአትሌቲክስ ህይወቱ ከትምህርት ቤት ውድድሮች ይጀምራል። አትሌቲክሱን ሲጀምርም በውርወራና ዝላይ ውድድሮች ነበር። 1995 ዓ ም የስምንተኛ ክፍል ተማሪ ያለው በአንድ ስፖርት መምህር አማካኝነት እንዲህ ተገለጸው ነት በማየት መላው የባህር ዳር ትምህርትዎች ውድድር ላይ በአለሎ ውርወራ፣ በዲስከስ ውርወራ፣ በጦር ውርወራ መግባት አለበት ብሎ ግፊት አሳደረብኝና እኔም ደሞ ሳልፈራ ፈቃደኛ ሆኜ ወደዛ ውርወራ ገቦና ባጋጣሚ በሶስቱም ውድድር አንደኛ ሆኜ አሸንፍኩኝና ስፖርቱን በዛ ቀጠልኩበት ማለት ነው በ2001 ዓ ም ከባህር ዳር ተመልምሎ የጦርነሽ ዲባባ ስፖርት አካዳሚን በመቀላቀል ባሳለፋቸው አራት ዓመታት በርካታ ስኬቶች የነበሩት አትሌቱ በመላ አፍሪካ ና በአፍሪካ ወጣቶች አትሌቲክ ሻምፒዮና በመቶ ና 200 ሜትር ሀገሩን ወክሏል አካዳሚ በጣም ደስ የሚል ቆይታን የነበረኝ በአጭር ርቀቱን በፈልጌው የገባሁበት ስለሆነ በጣም ትኩረት ሰጥቼ አልሎን ወደ ጓላ ትቼ አጭር ቀቱን በጣም ተቆሰጠች 2001 ላይ መላው አፍሪካ ቦትስዋና፣ 2002 ደግሞ መላው ወጣቶች አፍሪካ ሻምፒዮና ቤኒን፣ 2003 ዶ አፍሪካ ሞሮኮ ደግሞ 2005 ላይ ተሳትፍላለሁ። ውጤቴም ደግሞ ሁሉም ቦታ ላይ ፋይናሊስት ነኝ። ዶ አፍሪካ ላይ ግን አምስተኛ ወጥቻለሁ። ወደ 30 የሚጠጋ 100 እና 200 አጭርቀት ነበረን ከተነበረን ከዛ ውስጥ 20 ሜዳሊያ አሸናፊ ወይም ደግሞ ኮከብ ተሸላሚ ሆኜ አጠናቅቻለሁ። አትሌት አለባቸው በ2005 ዓ.ም ከአካዳሚው ተመርቆ ከወጣ በኋላ ሌላ ስኬታማ ጊዜያትን በአውስኮድ አትሌቲክስ ክለብ አሳልፏል። ወደ መጨረሻው አካባቢ ነበር የጨረስነ እዛ። 2005 ላይ በክልል አመራሮች በናያየ አዲስ አማካኝነት ወደ አውስኮድ 2005 ተቀላቀልኩ። ጉዳቴ እስከሚደርስ ቢደርስ ከ2013 42 ሜዳሊያዎችን ለአማራ ዋስሮች ለአውስኮድ አስመዝግቢያለሁ። አትሌት አለባቸው ደርሷ ፖስቱ በአጠቃላይ በሩጫ ህይወቱ ዘጠና 92 ሜዳሊያዎች ያጠለቀ ውጤታማ አትሌት ቢሆንም በ2013 ዓ ም ግን በደረሰበት ድንገተኛ አደጋ ከሩጫ ስፖርት መለየት ግድ ሆኖበታል። ህክምና ሲደረግ ሊቆይቷን ባህር ዳር ላይም። ከዛ በኋላ ከባህር ዳር ህክምና በኋላ ደግሞ አሁን ከሰባት ወር በፊት ደግሞ እዚህ አዲስ አበባ መጥቼ የካዜታ ሰውት ሆስፒታል ህክምና ሳረቆይቻለሁ። የቆዳይ ላይ የነርቭ ሲስተም አልነበረውም። በቃ ጥይት በዚህ ገብቶ በዚህ ሲወጣ የቆዳይ ላይ አጥንቴን ሰብሮት ነው የወጣ። ሁለት ጉዳት ነው። አጥንቴም ተሰብሯል። እዚያ ጋ ነርቭ ሲስተም የማን ነበረም። የነርቭ ሲስተም ያውን ካታስትሮት ሆስፒታል ህክምና አድርገኛል። አትሌቱ በተደረገለት ህክምና መሻሻል ቢያሳይም ወደ ሙሉ ጤንነቱ ተመልሶ ወደ ሩጫው ለመመለስ ወደ ውጭ ሀገር ሄዶ መታከም እንዳለበት ተነግሮታል። ለዚህ ደግሞ የስፖርቱን ቤተሰብ ጨምሮ የሁሉንም ድጋፍና እርዳታ ይሻል። የድድ ነርቭ ሲስተም ና የእርሱ ነርቭ ሲስተም ሙሉ በሙሉ አገጨ እስከዚህ አንስቶ ነርቭ ሲስተም የለኝ። ሁለተኛ ህክምና አገር ውስጥ እንደማይሰጥ ተነግሮኛል። የመጀመሪያው ህክምና ተደርጎልኛል። እግዚአብሔር ይመስገን ተሽሎኛል። ሁለተኛው ህክምና ደግሞ ትንሽ ከበድ ያለ ህክምና ስለሆነ አንዳንድ ባለሀብቶችም የስፖርት ወዳድ ቤተሰብም አሁንም ከጎን እንዲሆኑ ለትትና ጠይቃለሁ። ለአትሌት አለባቸው ደርሶ ህክምና ከአሁን በፊት የተደረገውንና የቀጣይ እርዳታውን በተመለከተ የአማራ ክልል አትሌቶች ማህበር ኃላፊነት ወስዶ እየሰራም ይገኛል። ለክልል ብቻ አይደለም ለሀገርም ባለውጠታ ነበረ። የክልሉን ፌዴሬሽን፣ የኢትዮጵያ አትሌቲክ ፌዴሬሽን ይህን ነገር ገብተው የተሻለ ቦታ እንዲያሳክሙትና ወደ ስፖርቱ እንዲመለስ ነው ትርጃችን የምናቀርበው።